ሰላም ሰላም ውድ የፊደል አካዳሚ ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማረኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በይሞ፣ በቴሌግራም፣ በዋትሳፕ፣ በሌሎች የሚዲያ አማራጮች ሀሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ቪዲዮችን ወይም የምትምህርታችን ደግሞ አማረኛ በእንግሊዝኛ የተለያዩ ቃላትን እንዴት በእንግሊዝኛ ተክተን መጠቀም እንደምንችል እንዲሁም በቀላሉ ማንበብ እንደምንችል እንማማራለን። እንግዲህ እንደምታውቁት በአሁኑ ሰዓት በተለያዩ ሶሻል ሚዲያዎች በአማርኛ ቴክስቶች ፈንታ የእንግሊዝኛ ቴክስቶች ነው የምንጠቀም። በይሞ በቴሌግራም በዋትሳፕ በሌሎች ሚዲያዎች ስታዩ የእንግሊዝኛ ቴክስቶችን ወይም ደግሞ መልእክቶችን ነው የምናይ ሰው እነዚህ የምናያቸውን የአማርኛ ቃላቶች እንዴት ወደ እንግሊዝኛ ቀይረን መጠቀም በቀላሉ ማንበብ መጻፍ እንደምንችል በቀላሉ የምን መማር ይሆናል። በተለይ ለእንግሊዘኛም ሆነ ለአማርኛ ጀማሪ የሆናቸው ቤተሰቦች ይህንን ቪዲዮ እስከ መጨረሻው ብታዩት ጥሩ ነገር የምታገኙበት ይሆናል። ወደ ትምህርቱ እንሂድ። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያው የአማርኛ ቃላት ምን ይላል? ምን ጌታ ይላል። የኔ ጌታ ሰው ይህ የኔ ጌታ የሚለውን የአማርኛ ቃላት እንዴት ወደ እንግሊዝኛ መቀየር እንችላለን? የሚለውን ስናይ የመጀመሪያው የእንግሊዝኛ አልፋቤት ዋይ ነች፣ ከዛ ይ ነች። ሶ ዋይ እንደምን ይነበባል? እንደ እንደ የ ይነበባል ማለት ነው። እንደ የ ወይም ደግሞ የ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከዛ ኤን ኢ ደግሞ እንደ ኔ ይነበባል። እንደ ኔ ከዚህ ጋር መያዝ ያለባችሁ ነገር ኔ እንደምን ትነበባለች? ኤን አይ ኢ ወይም ደግሞ ኤን ኢ ብለን መጠቀም እንችላለን። ግራ እንዳትጋቡ። ከዚህ ከኤን እና ከኢ መካከል አይንም ማስገባት እንችላለን፣ ወይም ደግሞ መተው እንችላለን። ማንዳት ወር ወይም ደግሞ ግዴታ አይደለም ማለት ነው። በሁሉም ይቻላል። ሶ ዋይ እንደ ዬ ከተነበበ፣ ኤን ኢ እንደ ኔ ካነበብ ነው በአንድ ላይ ሲነበብ የ ኔ የኔ ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ጂኢ እንደ ጌ ቲኤ እንደ ታ ይነበባል። በአንድ ላይ ጌታ ጌታ ይላል። ሙሉ ሲነበብ የኔ ጌታ የኔ ጌታ ይላል። በአማርኛውም በተመሳሳይ የኔ ጌታ ይላል ማለት ነው። ኦኬ ወደ ሁለተኛው ስንሄድ፣ ሁለተኛውስ ምን ይላል? ሁለተኛውም ከመጀመሪያው ጋር ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ ነው። ከዚህ ቃ ብቻ ነው። ዋይ እንደ የ ይነበባል ብለናል። ኤን ኢ እንደ ኔ በአንድ ላይ የ ኔ የ ኔ ብለን እናነባዋለን ማለት ነው። ኦኬ ወደዚህኛው ስነድ ኢ እንደ እ ትነበባለች። እሺ ኤን ኤ እንደ ና ቲን እንደ ት ማንበብ ባንድ ላይ እ ና ት እናት እናት ሙሉ ሲነበብ የኔ እናት የእኔ እናት ብያነባዋለሁ። ኦኬ ወደ ሶስተኛው ስንሄድ ሶስተኛው ደግሞ ኤስን እንደ ስ እናነባታለን። አር ኤ እንደ ራ ባንድ ላይ ስራ ስራ ይላል ማለት ነው። ኦኬ እኛውስ ምን ይላል? ኤን እንደ አ አር አይ እንደ ሪ ኤፍን እንደ ፍ ባንድ ላይ አ ሪ ፍ አሪፍ አሪፍ ይላል። ኦኬ ወደዚህኛው ስንሄድ፣ ኤንኢን እንደነ ማንበብ እንደነ ደብሊዩን እንደ ው ማንበብ፣ ባንድ ላይ ነ ነው ብዬ አነባዋለሁ። እስኪ ሞ እናነባው። ስራ አሪፍ ነው፣ ስራ አሪፍ ነው ይላል። በአማርኛው በተመሳሳይ ስራ አሪፍ ነው ይላል ማለት ነው። ኦኬ ወደ ቀጣዩ ስንሄድ፣ ቀጣውስ ምን ይላል? ኦኬ ቢኢን እንደ በ ማንበብ፣ እንደ በ፣ ቲኤን እንደ ጣ፣ ኤምን እንደ ም ማንበብ በአንድ ላይ ሲነበብ በጣም በጣም በጣም ብያነባዋለሁ። ኦኬ ወደዚህኛው ስንሄድ ኤን እንደ አ አር አይ እንደ ሪ ኤፍን እንደ ፍ ማንበብ በአንድ ላይ ሲነበብ አ ሪ ፍ አሪፍ አሪፍ ይላል። ሙሉ ሲነበብ በጣም አሪፍ በጣም አሪፍ ብያነባዋለሁ። ኦኬ ይህስ ምን ይላል? ወደዚኛው ስንሄድ ኬኦ እንደ ቆ ማንበብ እንደ ቆ ኤንን እንደ ን ጄኦ እንደ ጆ ይነበባል። በአንድ ላይ ሲነበብ ቆ ን ጆ ቆንጆ ቆንጆ ብያ ነበዋለሁ። ይሄኛውን ደግሞ ኤንኢን እንደነ ደብሊው እንደ ው ይነበባል። በአንድ ላይ ነ ው ነው ነው ብያ ነበዋለሁ። ሙሉ ሲነበብ ቆንጆ ነው ቆንጆ ነው ተብሎ ይነበባል ማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ኦኬ ቲን እንደ ተ ማንበብ፣ ኤምን እንደ መ፣ ኤስን እንደ ስ፣ ጂኢ እንደ ገ፣ ኤንን እንደ ን ማንበብ። በአንድ ላይ ተ መ ስ ገ ን ተመስገን፣ ተመስገን ብዬ አነባዋለሁ። ኦኬ፣ ሁለተኛው ኤስን እንደ ስ፣ አርኤ እንደ ራ፣ በአንድ ላይ ስራ፣ ስራ ተብሎ ይነበባል። ኦኬ፣ እኛውስ ምን ይላል? ኤልኤን እንደ ላ ዋይን እንደ ይ በአንድ ላይ ላ ይ ላይ ብዬ አነባዋለሁ። እሺ ህኛውስ ኤን ኢ እንደ ነ ጂኤን እንደ ኝ በአንድ ላይ ነ ኝ ነኝ ብዬ አነባዋለሁ ማለት ነው። ሙሉ ሲነበብ ስራ ላይ ነኝ፣ ስራ ላይ ነኝ አነባዋለሁ ማለት ነው። ኦኬ ሁለተኛውስ ምን ይላል? ሁለተኛው በተመሳሳይ ኤን እንደ አማንበብ አርአይ እንደሪ ኤፍን እንደ ፍ ባንድ ላይ አሪፍ አሪፍ ብያነባዋለሁ። ኦኬ እኛውስ ምን ይላል? ኤንኢን እንደ ነ ደብሊው እንደው ባንድ ላይ ነው ነው ብያነባዋለሁ ነባዋለሁ። ሙሉ ሲነበብ አሪፍ ነው አሪፍ ነው ተብሎ ይነበባል። እሺ ይህስ ምን ይላል? ቲአይ እንደ ጥ አሪዩ እንደሩ ባንድ ላይ ጥሩ ጥሩ ተብሎ ይነበባል። እሺ ወደዚኛው ስንሄድ ኤንኢን እንደነ ደብሊውን እንደው በአንድ ላይ ሲነበብ ነ ው ነው ብያነባዋለሁ ማለት ነው። ሙሉ ሲነበብ ጥሩ ነው ጥሩ ነው ተብሎ ይነበባል። እሺ ወደዚኛው ስንሄድ እኛው ደግሞ ኢን እንደ እ ማንበብ ኤንን እንደ ን ዲኢ እንደ ዴ ቲን እንደ ት በአንድ ላይ እን ን እንዴት ብያነባዋለሁ። ወደዚኛው ስንሄድ ኤን ኢን እንደነ ኤስ ኤች እንደ ሺ በአንድ ላይ ነሺ ነሽ ብያነባዋለሁ። ሙሉ ሲነበብ እንዴት ነሽ፣ እንዴት ነሽ የሚል ድምፅ ይኖረዋል ማለት ነው። ኦኬ ወደ መጨረሻው ስኔድ የመጨረሻው ምን ይላል? በተመሳሳይ ኢን እንደ እ ማንበብ ብለናል። ኤንን እንደን ዲ ኢ እንደ ዴ ቲ እንደት ባንድ ላይ እንዴት እንዴት እንዴት ከዚያ፣ ይሄኛው ደግሞ ኤን ኢ እንደ ነ ኤች እንደ ህ በአንድ ላይ ነ ህ ነህ። ሙሉ ሲነበብ እንዴት ነህ እንዴት ነህ ተብሎ ይነበባል። ኦኬ፣ እንደዚህ እያደረግን በቀላሉ የአማርኛ ቴክስቶችን ወደ እንግሊዝኛ እየቀየርን መለማመድ እንችላለን ማለት ነው። እንግዲህ ይህን ቪዲዮ ወይም ትምህርት አይታችሁ ያልገባችሁ ማንኛውም ነገር ካለ በኮመንት ሴክሽን በኩል ብታስቀምጡልኝ እኔ የእናንተን ጥያቄ ይቼ ለመመለስ ዝግጁ ነኝ ማለት ነው። የዛሬ ትምህርታችሁን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ ተመኘው። ሰናይ ጊዜ